ሰላም ዓሌይኩም ወራሕመቱላህ ወበረካቶ። ሰላም እንጤና ይስጥልን የናይመንትዩብ እንግዲህ ይሆናችሁ ሁሉ ሰላም ለመልካም ከኔ ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? ዛሬ እንግዲህ እስኪ በትንሽ ቪዲዮ ብቅ ብያለሁ። ቪዲዮን አብረን እናዳምጣለን። የአህበሽ ትንታኔ ነው ብዙውን ጊዜ አህበሾች በጣም ከእስልምና ያፈነገጡ ናቸውና እሱም እንግዲህ ሲተናትኑ እንሰማቸዋለን። ይሄ እያልሆነ በቃ ትንቢት ማለት ዝም ብሎ ገና ሰርተነዋል ብሎ ያወሩት ይሁን ገና ሊሰሩት አስበውት ይሁን ብቻ የሆነ በቃ ከእስልምና በጣም ያፈነገጠ ነገር ነው። እስኪ ከፊት ለፊታችን ቪዲዮ አለ። ቪዲዮውን አብረን እናዳምጠው።

አሳድግ ያለው እንግዲህ ሲባል፣ እነዛን ቀብረው እኮ በህይወት አሉ እያሉ ነው አሁን ድረስ ማለት ነው። በጣም የሚገርም እኮ ነው ወላሂ። ከፊት ለፊታችን ኡስታዝ በደንብ ያብራራዋል። እስኪ እንስማው። ቶክሎ አምስት መቶ ይላል እንግዲህ። ያን ሁላ ነብይ ማገኘት እንግዲህ ብዙ የእምሮ ማለት ነው። እና አግኝቻለው ያን ሁላ እየላጨው እመላጨውን የነበርኩ አሁን በመጨረሻ እሳቸውን

አሰላሙ አለይኩም ብለሃል ብለ ኬኔን ሪሳላ እንዲታደርስ ለኡመቱ ስም ደግሞ ሸፋ እንዲቷ ናቸው። አደራህም ብለውሃል ብለ አደራ እንዲታደርስ ተአራኒ ሙሰንብይ ዲ መላጭን ቢያዘርቁት ያበራል። ዛፋ አሳዩኛሉ በይህ በመላጭ ነው የላጭኋቸው። በይህ በመላጭ ግን እኔም በላጭ በላጭህ በመላጭ እንዲትላጭው

እንዴት ሆን በል ሆሃል ብለህ ነገር አሉኝ። አል መርሃባ አልኩህ መጣሁ መላቸድ እየዝሁ ገባሁ። አሻዬ ስኖር ስኖር እንግዲህ ሌሊት እንዲሁ ይዋካል አሉ። አጅናኑም ምኑም አናጅና ላይ ሁሴን የሚባል ዛሬ ተወለደ ይላል አሉ። እንግዲህ ግለሰብ አበልቃሲም ይባላል ነው የሚሉት ምን ያደረገ ተጠየቀ። እዚህ ተራራ ላይ ምን ያህል ጊዜ ቆየህ ተብሎ ተጠየቀ። አበልቃሲም የሚባለው ሰው ሰላሳ ዘጠኝ ነቢይ ጸጉራቸውን ላጭቼ አሳድጌአለሁ አለ። አቤት ውሸት! ይሄ ለሕጻናት ፊልም ላይ በካርቶን ፊልም ላይ እንኳን ተዋሽቶ ማያቅሽ ውሸት ነው የሚዋሹት ማለት ነው። ሰላሳ ዘጠኝ ነቢይ ጸጉር ላጭቻለሁ ይላል። ማን? አበልቃሲ የሚባለው ኢትዮጵያዊ ሰውዬ ማለት ነው። ብሎል ብለው ነው የሚያወሩት። ሲጀምር በሸሪአ የሃይማኖታችን ምንጩና መሰረቱ ምንድን ነው? ቁርአን፣ ሐዲስ፣ እነዚህ ናቸው ምንጮቻችን በእነዚህ ያላገኘነውን ነገር ከየት ነው የሃይማኖት ማስረጃ አድርገን የምንይዘው? ይዘው ማለት ነው። የጫት ወሬ ነው ይሄ ሁሉ። በጫት ደንዝዘው ሲያበቁ ጭራሽ ደግሞ ታላቁን ቅጥፈት ሃይማኖታችን ላይ ያመጣሉ ማለት ነው። አንድ ሰው ምን ያህል ዘመን ነው እንዲኖር የተደረገው ማለት ነው። አላህ ነግሮናል ወይ ስለዚህ ሰው? አላህ ከነገረን እናምናለን። ሰዋለኝ የማቆየው ሰው አለኝ ያልሞተ አበልቃሲ የሚባል የነብያትን ጸጉር የላጨ ቢለን እናምነዋለን? ነቢዩ ሰለ አላሁ ዐለይሂ ወ ሰለም ቡኻሪ ላይ ሙስሊም ላይ ትርሚዲ ላይ አቡ ዳውድ ላይ። ሰላም እህት ወንድሞቼ፣ እንግዲህ ተመልሼ መጥቻለሁ። ቪዲዮን እንዳዳመጣችሁት ነው። በጣም አህበሽ ከሀሰት በቃ የሆነ በሀሰት መንገድ የሚሄዱ ውመት ናቸው። ምክንያቱም አንድ ሰው ሰላሳ ዘጠኝ ነብይ ጸጉር ላይ ያሳድጋለሁ ስል